አሰላም አለይኩም ወረህመቱላሂ ወበረካቱ፣ እንደምን ናችሁ? የቲማ ቤተሰቦች ሁሉ ቤት ሰርግ ነው። ክርስቲያን ሰላም ሰላም ብያለሁ፣ ግን ተደብቄ ነው እየቀረጹት ያለሁት። አረቦቹ ካሪ ነው የሚሉት አይወዱም። ሲያምር ማሻአላህ ያምራል። ቤታችን እንደዚህ አሸብርቋል። በጣም ያምራል። ግን ተደብቅ እየትረቱ ነው። ላይክ ሰብስክራይብ እንዳትረሱ። ቤተሰብ ላይክ ሰብስክራይብ እያደረጋችሁ እንደዚህ ጎብኙ። ግቢያችን ሰርግ ነው፣ ሰርግ ነው ቤታችን። ልጃችን ልታገባ ነው። እንደዚህ መብራት ተሰራ፣ ደስ ይላል። ማሻአላህ በጣም ያምራል። ድግስ ላይ ነን። መብሩክ በሉ በኮሜንት ላይ መብሩክ እያላችሁ ባይ ባይ። ማሰላም ደህና ደሩ፣ ደህና ዋሉ። ማሰላም